አሰላሙ አሌይኩም ወራህመቱላህ ባረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ትንሽ ሳንቲም ነበረኝ ሁለት ብር እናት ማለት ነው፣ ግን እዚህ ስለማያስደውለኝ ለምሳሌ ወደ እንድሜ ጋ ከተላከችልኝ ልሞክር ነው ማለት ነው። እዚህ ጋ ሜሴጅ ምልክቱን እንነከዋለን ማለት ነው። ባለፈው ግን ሰርች ያለው ማለት ነው። ከዛ እዚጋ ሰርች እንትኗን እንካታለን የሜሴጅ ምልክቷን ማለት ነው። ከዛ እዚጋ ሰርች ቦታ አንድ ሺህ ሰባት መቶ ጽፏል ነው። እሺ አሁን እዚህ ጋር ተባስቶ መጣ። ባለፈ ከጓደኛ ጋር እንትን ብለን ነበር ጽፈን ነበር ነበር ማለት የጻፈችውን አሁን መጣለኝ። ዝም ብዬ አሁን ይሄንን አንዲ ነካዋለሁ ማለት ነው። ከዛ እዚህ ጋር የከፈተልኝን ቦታ የወንድሜ ቁጥር ኮፒ አድርጌዋለሁ እሱን ጫነለዋለሁ ማለት ነው። ከዛ ሴንድ እንድለዋለሁ ማለት ነው። ከዛ ይሄንን ሴንድ እንድለዋለሁ። እሺ አያችሁ ደርድሮ አመጣልኝ ማለት ነው እዚህ ጋር ደርድሮ አመጥቶልኛል ስንት እንደምልክ ማለት ነው አንድ ብር ሁለት ብር ሶስት ብር አራት ብር አምስት ብር እያለ ማለት ነው እኔ ግን አመልከው አንድ ብር ማለት ነው ሁለት ብር ነው ያለው ስለዚህ አንድ ቁጥር እናመነካው ማለት ነው አሁንም ሴንድላለው አሁን አምጥቶልኛል ማለት ነው። አሁንም ደግሞ አንድ ቁጥር እነካለው ማለት ነው። አያችሁ ግን መላክ ካልፈለጋችሁ ዜሮውን ነክታችሁ ትወጣላችሁ። ዜሮ ጽፋችሁ የስ ትላላችሁ። እኔ ደግሞ መላክ ስለፈለኩኝ አንድ ቁጥር እነካለሁ። አያችሁ ዜሮና አንድ ቁጥር ያመጣል። መላክ ስለፈለኩኝ እኔ ወደ ወንድሜ አምሳ ብር ነው የሚደርሰው። አያችሁ አንድ ቁጥር እነካለሁ። አያችሁ ወይ ቻርጀር የለኝም በዛ ነው እሺ። ደብዘዝ ያለ ማለት ነው። ስለዚህ አሁን ሂዶለታል ማለት ነው፣ ካርዱ ሂዶለታል። ይሄው አምሳ ብር ደርሶታል ማለት ነው አያችሁ። ስንቱ ነው? አንድ ብር ከሰማንያ ዘጠኝ ሳንቲሙ አምሳ ብር ደርሶታል ማለት አላችኋለሁ። ይሄን ይመስላል። በእንደዚህ መጠቀም ትችላላችሁ ማለት ነው።